ውድ ቤተሰቦቻችን የተከታተላችሁ የምትገኙት ከኢትዮጵያ ቴሌቪዥን ከመዝናኛው ቻናል የሚተላለፍላችሁን የ120 ፕላስ ፕሮግራማችን ነው። በእለተውድ ከእናንተ ጋር ስላለን እጅግ በጣም ደስተኞች ነን። ዛሬ እንግዲህ ወሩ የሰርግ ነው ብለናል። ሞቅ ሞቅ ያሉ የሰርግ ሙዚቃዎችንም የጋበዝናችሁ አብረናችሁ ቆይታ እያደረግን እንገኛለን። በሰርግ እንግዲህ ድካም የሚታይባቸው እንዲሁም ደግሞ ይበልጥ ደስታም የሚታይባቸው ሴቶች ናቸው እንላለን። እናቶች ደግሞ ለዛ ዝግጅት ያደርጋሉ። ዛሬም በዛው መጠን የእናቶች ቀን ነው። እንኳን ለእናቶች ቀን በሰላም አደረሳችሁ እንላለን። ከ1.5 ሚሊዮን በላይ ወላጅናት መሆን የቻሉ እናት ደግሞ እንግዳ አድርገን በመቶያ ፕላስ ይዘን መተናል። ትውልድና እድገታቸው ጋሞ ጨንቻ ነው። የመሰናዶ ትምህርታቸውንም እዛን የተማሩት በነርሲንግ ትምህርት ከኢትዮጵያ አልፈው በመላው ዓለም በመሄድ እንግዲህ ለብዙን ለብዙሀን መድረስ የቻሉ ናቸው። ሲስተር ዘቢደር ዘውዴ ዛሬ የእናቶችን ቀን ይመጠናሉ ብለን ካሰብናቸው እናቶች መካከል አንዷ በማድረግ እንግዳችን አድርገናል። ሲስተር ስለመጣሽ እጅግ በጣም ደስ ብሎናል። እንኳን አደረስሽ። እንኳ አብሮ አደረስ። እንግዲህ እናት እኮ አንቱ አይባልም እያለችን ነበር፣ እና ስናወራ ደግሞ እንደ ጓደኛ ነሽ። በጣም ለዛ አንቺ እያለን ነው የምንቀጥለው ማለት ነው። በደስታ እናታችን አይደለች። ተፈቅዶልናል። ተፈቅዷል። አንድ ኢንተርቪው ላይ ያየሁኝ ምናልባት እኔ ለእናትነት መነሻዬ እናቴ ነች አለችኝ። ምክንያቱም ርኅሩኅ እናት ናት ነበረችኝ። ከሰው አልፋ ለውሾች ና ለድመቶች ገና ሲወልዱ ጀምሮ የምታርስ እናት ነች። ና እሷን መንከባከብ አለመቻሌ ለእሷ አለመድረስ መቻሌ ብዙዎች ጋር እንድደርስ እና ብዙዎችን እንዳገለግል ምናልባትም መነሻዬ ይሄ ነው። ስትሰማው ና እንደው እናት ከመሆንሽ በፊት ስለ እናትሽ ንገሪ፣ በዛን ጀምር። እሺ፣ እናቴ ወይዘሮ ናሲሴ ትባላለች። በመጨረሻ ደግሞ መንኩሳ እማሆይ ወለተ ሚካኤል ሆና በ ስልሳ ስድስት አመቷ ነው ያረፈችው ና ደግ ደግ ናት። ሞዴል ናት። እኔ እናቴን ነው አሁን በቃ እወክላለሁ ብዬ ያለሁት ና የእሷን ያህል ደግ መሆኑሉ አይመስለኝም። ና አራስ አራስ ነው ትላለች እና ከኛ ሁሉ ነጥቃ አላትስ ትንሽ ምሰጥበትና ገንፎ ሰርታ ዘይቷንም ካለ ቂቤም ካለ አድርጋ እንሰታለሁ እኛ ግቢና፣ በዛ የወለዱት መጥተው ይተኛሉ ና እዛ ሄዳ አስቀምጣ ትመጣለች። ና ለምንድነው እኛ ሳንጠግብ አንችል ለእነሱ የምትሰጪውን እንላታለን። እናደዳለን። እኛ ለእናንተ እኮ እኔ ሰማይ ቤት ባንክ አለ ባንክ እያስቀመጥ ኩኖ ትለናለች። ምንድን ነው ሰማይ ቤት አይገባም በዛ ጊዜ ወደፊት እኛ ስንሞት እናንተ ትመነዝሩታላችሁ ከባንክ እና ልጆቼ ለእናንተ ነው ይህንን እኔ የማደርገው ትል ነበር። በኋላ ላይ እየገባ ይመጣ። እኛ አሁን ዛሬ ያለንበት በእናቴ ድካም፣ በእናቴ ጸሎት፣ በእናቴ ደግነት። ይሄ ብቻ አይደለም እና እናቴ በጣም የምትገርምናት እና ብዙ ጊዜ ህመምተኛ ናት እና የታመሙት እንድንጠይቅ በእኛ ጊዜ መብራት የለም። ወፍጮ ቤቱ አድረህ ነው የምታስፈጨው። ውሀ ከጉድጓድ ነው የምንጠቀመው። ልብስ ወንዝ ነው የሚታጠበውና ና ልጆችን ትሰበስቡና አደራ የከሌ ልብስ ይዛችሁ ሂዱ ከሌ ውሀ ቀዳችሁ፣ ታዘዛችሁ፣ ገበያ ሄዳችሁ ትለናለች። ያ ደግነት የሚገርመው አምስታችን አስር ነው የወለደችው። አምስት ሞተባት። አምስታችን ሴቶች አደግን። አምስታችንም የራሳችን ደግነት ስራ አለ እና እናቴ ምርጥ እናት ናት። በሰማይ ቤትም ቢሆን እንኳን አደረሰሽ እላታለሁ፣ መልእክትሽ ይደርሳታል በእርግጠኝነት። ያው ያየነውን ነገር አይደለም ምን መስለው ያ ነው እንግዲህ እኛን እየቀረጸ እየገነባ ያለንበት ቦታ ላይ የሚያደርሰን በመጥፎ በጥሩም ና እኔ ግን ይሄንን እንዴት ወደ ሀብለሽ እንድትጀምሪ መንደርደሪያ የሆነች ነገር ብትነግሪኝ በጣም ደስ ይለኛል መንደርደሪያ የሆነኝ ያው እሷ ብዙ ጊዜ ጋይድ ታደርገናለች። እስር ቤት ያሉትንም ጠይቁ ትለናለች። እስር ቤት በልጅነታችን ጠይቅ ነበር የታሰሩ ሰዎችን። ብዙ ነገር ነው ያስተማረችን። እና ይሄ ደግነት ነርሲንግ ስኩል ስገባ ደግሞ ቀጠለ። እና ነርሲንግ ስኩል ብዙ ጊዜ ቤድሬደን፣ አልጋ ላይ ብዙ የታመሙ ሰዎች አሉ ና ያው እኔ በጣም ሴቶችን ማስታመም በጣም ወዳሉ በእናቴ የተነሳና በዚህ አጋጣሚ ሜሪያር ምዴንም አስታምም ያለሁኝ በጣም ደስ የሚለኝ ፓርት እሱ ነው፣ እና ሌሎችም አልጋ ቁራኛ በጣም የታመሙት ክሪቲካል ሕመምተኞችን ነው ማስታምመውና እነሱ ፊት ላይ የማየው ነገር በጣም በጣም ደስ ይለኛል። በቃ በጣም ያንን እንደ ሳልሰራ ገብቼ ነርሲንግ ስኩል ከገባ ሁሉ የሆነ ቅርን የሚለይ ነገር አለ። ሲስተር የውብዳር ትባላለች ከኔ ጋር ከነርሲንግ ስኩል ከጨንቻ የመጣች እሷን በጣም ደግናት ና ዊኬንድ ሁሉ ሄደን እናስታመማለን። በጣም የሚገርመው አሁን ብዙዎች እንዲ ዘመድ የሌላቸው ካርድ ማውጣት ምናምን ምናምን አይችሉትን ሁሉ ነርሲንግ ጳውሎስ ሆስፒታል እኔ ስሰራ መጀመሪያ ቶሎ ስራዬን ሰራርቼ የሚታጠቡትን አጥቤ ራውንድ ካለቀ በኋላ ግን እታች ነው ሞርደው ጥግ ላይ ያለው የተኙ ሰዎች ምንድን ነው ላለው በስም የመድኃኒት አጽፊ ገንዘብ እስከሌላቸው ሲያለቅሱ ሐኪሞቹን ለምኜ እሸኛቸዋለሁ ገንዘብም ከሌላቸው ከየቦታው ታክሲ የታክሲ የላቸውም ብዬ ከሐኪሞቹም ከነርሶቹም አሰባስቤ ልክ ነበር። ይሄ ነው እንግዲህ እያደገ መጥቶ መጨረሻ ላይ ያው ማግኛት ደሞዝ በዛን ጊዜ ሶስት መቶ አንድ ብር ነው። ለቤተሰብ ልኬ አዲስ አበባ ቤት ተከራይቼ ኑሮ መቋቋም ሲያቅተኝ ሊሙገነት ገባው። ሊሙገነት ገብቼ ደግሞ በጣም የሚገርመው በበቅሎ ነበር እየሄድኩ የማስተምረው እና ይህን ፎቶ እያመጣው እኛ ሰፈር ምክትል ሊቀመንበሩ ነበሩ ና እሳቸው ይሄንም ሲያዩ፣ አንቺ እዚህ ጋ የተዘጋ ቤት አለ በዚህ እድሜሽ አንቺ በቅሎ ላይ ወተሽ ሁሉ መከራ ከምታይ አንዴ በቅሎም ችግር ፈጥሮብኝ ነበር እና ይህን ሁሉ መከራ ለምን ታያለሽ? ለምን እኛ ቤቱን ሰተንሽ ክሊኒክ አታቋቂምም አሉ። ሀያ ሰባት አመቴ ነው። አልመሰለኝም። ወዲያው በአመቱ መጣው። እህት የምጥ ይዟት ነበር እና ማዋልድ አቃተኝ። ከዛ ወሰንኩ። ክሊኒኩ ተከፈተ እና በሳምንት ሁለት ቀን ሐኪሞች ይሰራሉ። ተበዳድሬ ሶስት ክፍል ቤት ማዋለጃ ሰራው። አስኮ ላይ ያኔ ስልክ የለም አምቡላንስ ለመጥራት። በወር ውስጥ ሶስት ወላዶች ሞተው ነበር። እህቴም እሱ እድል ገጥማት ነበረ። ግን ያው መንገድ ላይ አውጥተናት መንገድ ላይ አስተኝተን፣ ማታ ላይ ጳውሎስ ሆስፒታል ሄደች። ሐኪሞች ተረባርበው አዋልዷት በሰላም። ያን ቀን ወሰንኩ፣ ክሊኒኩን ከፈትኩኝ። በመሀል ታመምኩኝ። ያው በሃይማኖት ኦርቶዶክስ ነኝ። የሚደረገውን አደረኩኝ። ከዳንኩኝ ይሄንን ክሊኒክ ስጦታ ሰጣለሁ ብዬ ተሳልኩ። በስድስት ወር ዳንኩ ዳንኩኝ። ሜሪ ማርያም፣ ጆይ ደስታ ብዬ ጀመርኩኝ። ስከፍት ማንም አላመንም። ከእኔ ጋር የሚሰሩ ሰዎች ናቸው። እንግሊዝኛ መናገር አልችልም። በዛን ጊዜ የመስጠት ባህል ኢትዮጵያ ውስጥ የለም። ዶነሮች ጋር ነው የምንሄደው። ይዘውኝ ይሄዱ በአስተርጓሚ እየሰራው ምን እያልኩኝ ያው ሜሪጆ የተቋቋመ በመቶ ልጆች ጀመርን። እንግዲህ እግዚአብሔር ድንቅ አምላክ ነው፣ ስራ ስላለው ነው እኔን ከሞት አፋፍ ያዳነኝ። እና ዛሬ እንግዲህ በስድስት ክልል ላይ እንደዚሁም ደግሞ በአዲስ አበባ በኢትዮጵያን ብቻ የሚረዱ ስምንት ሺህ ሁለት መቶ ህጻናት ዛሬ ላይ ያሉን በአዲስ አበባ ብቻ በኢትዮጵያን የሚያኮራ ስራ ይህም አይደለም። ኢትዮጵያውያን ተባብረው ደግሞ ሶስት የአረጋ ማዕከል ሰርተናል። አዋሳ ላይ ሞዴል ያደረጋ ማዕከል ራሱን የቻለ እኛ ማይፈልግ አርባ ምንጭ በቅርቡ ጀምሯል። በዚህ አጋጣሚ የክልሉን ርዕሰ ብሔር አቶ ጥላውን ና ካቢኔ አባሉን በጣም እናመሰግናለን። አስር ሚሊዮን ብር ሰጥተውን ነው የተሰራው። አሁን ደግሞ ከጎኑ የጎዳና ተዳዳሪ መሰረት ድንጋይ ተጥሏል። አሁን አምስት ሚሊዮን ብር ባንካችን ገብቷል። ለጎዳና ተዳዳሪ ማረፊያ ና ማሰልጠኛ ልንሰራ ነው። እንደዚሁም ደግሞ ሲዳማ ላይ አሁን ሆስፒታል ተጀምሯል። የተከበሩ አቶ ደስታሌ ዳሞም እንዲሁም አምስት ሚሊዮን ብር ሰጥተውን ሆስፒታሉ ተጀምሯል። ሆሳናም ላይ ሰርተናል። እንዲህ ያለን እንግዲህ በኢትዮጵያውያን ብቻ አሽኮ ላይ ሆስፒታል ሰርተን ከሶስት ወር በኋላ ይመረቃል። ምክንያቱ አሁን የተነገረውን ነገር እኮ ስሰሚው አንዳንዴ እንደ ፊልም የሚመስል ነው። እሱ ብቻ መሰለሽ፣ ዳይላሲስ ሴንተር ደግሞ ልናቋቁም ነው። የኩላሊት እጥበት በጣም ብዙ እናቶቻችን እኛ የምንረዳቸው ብዙዎች ሳፈር አርገዋል። ና እግዚአብሔር መንገድ አለው ና የሲያትል የነርሶች ማህበር እና ኤፍሬም የሚባል ከሲያትል ባለ ሀብት አስራ ስምንት ለኩላሊት እጥበት የሚሆን ማሽን ሰጠን። ሰሞኑን በቅርብ ይገባል። አስሩ ጅቡቲ ደርሷል ስምንቱ። በዚህ አጋጣሚ ኢትዮጵያ አየር መንገድን በጣም በጣም ላመሰግን ወዳለሁ። ቦይንግ ሰባት ሰባት ሲመጣ ለእንደኛ አይነት ድርጅቶች በነጻ እቃ ይዞልን ይገባል። ብዙ እቃ እየመጣልን ነው ይህም ብቻ አይደለም። በጣም የሚገርመው ብቻ ጀምር ያልቃል። መልካምነት ሲጀመር አንዳንዴ ተከታዩም ይበዛል። አንዳንዴ ጀማሪም የሚፈለግባቸው ቦታዎች አሉና መነሻ በሆኑ ብዙ ድጋፍም አግኝተሻል ይመስለኛል። በጣም አሁን ደግሞ አርብ እለት ያገኘ ነው ደግሞ ማሽኑን ተቀበልን። በጣም ውድ የሚሆነው ለምንድን ነው? ወተር ትሪትመንቱ በጣም ይሄ አክሰሰሪስ አሉት ውድ ናቸው። እሱን ደግሞ ሮዳስ ሱፐር ቀለም እስከ ሀያ ሚሊዮን ብር አሁን ሰሞኑ እንፈራረምና ለአንድ ሺህ የሚሆኑ የኩላሊት ህመምተኞች ለአንድ አመት በነጻ የኩላሊት እጥበት ልናድርግ ነው። ዋናው በዚህ አጋጣሚ መልእክት የማስተላልፈው ምንድ ነው፣ የኩላሊት እጥበት ቶሎ የማይድ ነው። ለምንድ ነው ከተበላሸ በኋላ ነው የምንመጣው። እኛውን መስራት የምንፈልገው በተለይ እንደ እናንተ ያሉ ወጣቶች እናቶች ቀድመው የኩላሊቱን ደረጃ የሚያዩበትን ምርመራ ፓኬጅ አለን። ቀድመን ቼክአፕ አካሄዱን ታየዋለን። ለኩላሊት እጥበት ሳይደርስ፣ በጣም ክሪቲካል ሳይሆን ቶሎ ከታጠበ ኩላሊት ይድናል። ያው እንደ ሁሉም በሽታ ማለት ነው፣ ቀድሞ ከተገታ። አዎ ይሄን በሰፊው ልንሰራበት አቀደናል። ና ይሄ ትልቅ የምስራች ነው ለኢትዮጵያ ህዝብ። ያው ብዙ ነገር ሰርታችኋል፣ ግን ዛሬ ያው እናቶች ቀን ነው፣ መጠየቅማ እንፈልጉ። ክሪቲካል ጥያቄ ምንድነው? አንቺ እናት ነሽ፣ የእናትሽን አሪያ ተከተለሽ ነው ወደዚህ እንትን ውስጥ የገባሽው። አሁን አንቺን ተከትሎ ግን በሚሊየን የሚቀጠሩ እንግዲህ ልጆችን በማሳደግ ልጆችን ያንቺ ልጆች ሆነው እንግዲህ ካንቺ ጋር ሆነዋል። ና አንቺ ስለ ከነሱ ውስጥ ልክ እንደ አንቺ አንቺን አሪያ ተከተለው ለሌሎች ደግሞ እናትም አባትም የመሆን የመደገፍ ሀሳብ ያላችሁ ልጆችን ማፍራት ችለሻል። ከዛ ባለፈ ቅድም ካነሳሻቸው ሀሳብ አጠቃልለሽ አንድ ላይ እንድታነሽ ሊ ነው። ብዙ ሽልማቶችን አግኝተሻል። ይህ ሽልማትም እንግዲህ ቅድም በምስልም እያየን ነበረ እንግዲህ ጠቅላይ ሚኒስትሩን ጨምሮ ሌሎች ይገባናል እሷን ማመስገን ይገባናል ይገባታል ብለው አንቺን ያመሰገኑ ሽልማት ይሰጡሽ ከሀገር ውስጥ እስከ ባህር ማዶ ብዙ ሰዎችና ብዙ አካላቶች አሉ። እንደው መቼም በርካታ ነገር የሰራ ሰው ሽልማት ሲሰጠው እሳ ይመስገን ብለው ይቀበላል። ና አንቺ ከተቀበለሻቸው ባሻገርም ደግሞ ኖ እነዚህን አልፈልግም ያልሻቸው አሉ። እንደው ምክንያቶች ምንድን ናቸው? እነዚህም አንድ ላይ እንደውታልሽለን ልጆቻችን በጣም ብዙዎች መልካሞች ናቸው፣ ደግ ናቸው። የሚገርም ነው። እንዲህ እንደምናስበው አይደለም። ችግርተኛ ልጆች ችግሩም ዲ በይዛቸው መልካምነትን በጣም ውስጣቸው ላይ ታገኛለህ ና ኢቨን ትልቅ ደሞዝ እስክናገኝ አንፈልግ አንጠብቅም እያሉ ገንዘብ አዋተው ናይ ብለው እናታችን ናይ ብለው ሉ ብር ድጋፍ ያደርጋሉ። ህጻናትን ስፖንሰር ያደረጉዋሉ። ታዋቂ ድምጻውያን ደግሞ እኛ ማስታወቂያ እንስራ ብለው የሚመጡዋሉ። በጣም ብዙ የታዋቂ ዘፋኞች ከ አስራ አምስት በላይ አፍርተናል። ዛሬም እዚህ የምናገኛቸው ህጻናቶች አሉ። ኪቦርድ ተጫዋች በብዛት ናይት ክለብ በብዛት የኛ ልጆች በጣም በጣም። እና ብዙዎች በአይድል ሾው ላይ በብዛት የኛ ልጆች እየቀረቡ እያሸነፉ ነው ያሉት። አሁን በድራማ ና መዝሙር ክለብ ሆኖ ልዑል አሁን የታወቀው ድምጻዊ ሜርጆይ ነው ሀ ብሎ ድምጽ የጀመረው ቢኒያም ሌሎች ሌሎች በጣም ብዙዎች አሉ። ስማቸውን እዚህ ጠርተን ሰዓት ስለሌለ ማንጨርሱ የቅርቦቹን የነገርኳችሁ እና ደስ ይላል። ልጆቹ በጣም በጣም ደስ ይላሉ። እነዚህ ሁላ። ፍርተሽ ግን ሽልማቱን ለምንድን ነው? አይ ምትው። አይ ለምን መሰለሽ፣ ሽልማት አንዳንዴ፣ ይሄ እንግዲህ ያው አባቶች ሲያስተምሩን ምስጋና ምድር ላይ ሲበዛ የላይኛው ይቀንሳል፣ ከንቱ ወዳሴ እንዳይሆን ይላሉ እኔ ደግሞ በጣም እፈልገው የሰማይ ቤቴን በጣም እፈልገዋለሁ። ይሄ እቺ ጊዜያዊ ናት እኮ ነገ የለንም እንግዲህ ብዙ የሉም እኮ። እናቶቻችን እናት አባቴ የሉም፣ ቅድመ አያቶቻችን የሉም፣ ብዙ የምናውቃቸው ታዋቂ ሰዎች የሉም፣ ሄደዋል። የእኔም መንገድ እየተስተካከለ ነው እንግዲህ እድሜውም እየገፋ ስለሆነ ጌታ የፊት ሞገስ ማግኘት እፈልጋለሁ። ወደሱ መሄድ እፈልጋለሁ። ሴት ደግሞ እየዘመርኩ በኩራት ሰማያዊ ቤቴን፣ ሰማያዊ ዶክትሬቴን ፈልጋሉ። ለዚህ ነው አልፈልግም ምለው ብዙ ውዳሴ አልፈልግም፣ ብዙ ምስጋና አልፈልግም። ግን እንዲህም ሆኖ በጣም ብዙ ሽልማት አግኝተናል። ያው ሜሪጆ መታወቅ ስላለበት እንጂ ዘቢደር ትናንትም ጨምሮ የተከበሩ ወይዘሮ መቅደስ ቆንጅት፣ የተከበሩ ወይዘሮ ቆንጅት እንደበላ ባሉበት ወደ ዘጠኝ እናቶች ሽልማት አግኝተናል። እንኳን አደረሳችሁ ተብሎ የፍትል መቤት ወይዘሮ ጽዱና ሌሎች ቡድን ባዘጋጀው ተሸልመናል። የእንቁ ሴቶችም የበላይ ጠባቂም ነኝ፣ የሕይወት ዘመን ተሸላሚ ነኝ እና ወደ ስምንት አምባሳደር ነኝ። እንግዲህ ይበዛል። ግን በዚህ ሁላ መሀል እንደው ሲስተር ዘቢደር ምን አይነት እናት ናት? ቢለውን ባቅ እንደውም ሴቷን ልጅ ስንወልደሽ በሁለተኛው ቀን ሊያርሱሽ ሲመጡ ቤተሰቦችሽ የለሽም የቀለደች ነው አይነት ነገር ተብለሻል። ስለዛ ብታነሽ በጣም ደስ ይለኛል። እኔ አንደኛ አርባ ቀን ተኝቶ መታረሱንም ከድሮም ጀምሮ ብዙ አይገባኝም ነበር። ግን ያው ይጠቅማል ጥሩ ነው። ግን አይሱን እኔ መቃወሚያ አይደለም። ለእኔ ግን የምሰራው ስራ ቫልዩ ሳደርገው በጣም ትላልቅ ነገር ሊያመልጡኝ ሆነ። ስለዚህ ባልተኛ ይሻላል አልኩና ወሰንኩኝ። ወንድ ልጄን የመጀመሪያ ልጄ ነው። ልጄ አስር ቀን ነው የተኛሁት። ብዙ ነው ላጅ እሱ በጣም እህቴ ከአዋሳ መታ በዛው ስቲች ላስፈታ ነው ብዬ ሄድኩና በዛው መርካቶ የቴ ዞሬ የተለማመድኩ ምንም አልሆንኩም። በዛው ስራ ገባው በሉዚ ቤት አራስ የለም ወደ አገራችን ብለው እህቶቸው ወደ ቤታቸው ሄዱ። ሁለተኛ ልጄን ስወልድ እንደዚሁ አንድ ቀን ከተኛው ሊቀጥል ነው ነገር አልኩና እንደመጣው ሶፋ ላይ ተቀመጥኩኝ። አሁን ለመነሳት እንዲቀርብ ከመተኛት መቀመጡን መረጥሽ። መጀመሪያ ጥሩ መንደርደሪያ ነው። ከዛ በኋላ የወርልድ ባንክ ዋናው ማኔጀር ይመጡ ነበረ፣ ብትተዋወቂያቸው ጥሩ ነበር አሉኝ። ዶክተር ቴድሮስ አድሃኖም ርታወቃለሁ ቢያዩሽ የበለጠ ሞር ቫሊዩ ይሰጣሉ፣ ላንቺም ጥሩ ነው ሲሉ፣ እረ እመጣለሁ፣ መውለዴን አልነገርኳቸው እና እገኛለሁ አልኩና አሳስሬ ሄጄ እንግዳውን አስተናግጄ ምን ብዬ እንዳ ያሉለደ መስዬ ደርሼ መጣሁ። በዛው ተውኩት፣ ስራ ገባ። በወሩ ደግሞ ልጄንም ትቼ ኬንያ ለስብሰባ ሄድኩ። ይገርም ነው ይገርም ጥንካሬ ነው። በርግጥ እናቶች መታረስ አለባቸው። እሱንም መልእክት ሳትስችኝ የራስሽ እናቶች በእውነት ነው የምለው በተለይ እኔ እንኳን አደረሳችሁ መባል ያለባቸው የገጠር እናቶች ያኛ ብዙ ገጠር ምን ከብዙ ነው በርግጥ ይከፈለው ዋጋ ሁሉም እናት እናት ሁሉም ዋጋ ይከፍላል ግን እኔ የገጠር እናቶች ከሀያ አራት ሰአት ውስጥ እኮ ሁለት ሰአት ሶስት ሰአት ነው የሚተኙ። ጥናትም አድርጌ ያለሁ በአጋጣሚ የሴቶች እኩልነት ላይ ስዊድን ሀገር ሄጄ ስልጠና ከወሰድኩ በኋላ ወረቀት ምልከው ነበር ሰርቼ ና ሄጄ ጥናት አጠናሁ። በጣም ነው ያዘንኩት። ለከብቶቹ የምታስብናት ናት፣ ለልጆቹ የምታስብናት ናት፣ ለባል የምታስብናት ናት። የተራረፈውን ጠራርጋ በልታ ተኝታለ ሌት ተነስታ ደግሞ ይሄን ሁሉ ቤተሰብ የምታይ እናት ናት። ገበያ የምትሄድ እናት ናት። ተሸክማ ሄዳ የምትሸጥ እናት ናት። እኔ ምን አይነት እንደው መባረክ ነው ላለው እና እኔ የገጠር እናቶች የከተማዎቹም ትልቅ መስዋዕትነት ይከፍላሉ። ግን ስፔሻል እኔ እንደው እንኳን አደረሳችሁ ለገጠር እናቶች እላለሁ። የከተማ እናቶች እንኳን አደረሳችሁ። ለሁሉም እናቶች እንኳን አደረሳችሁ። እናቶች ባሉበት በሙሉ ክብር ይገባቸዋል። ኢትዮጵያ ካፈራቻቸው ልጆች መካከል የአንቺ ልጆች ከሆኑት መካከል ዛሬ እዚህ አንቺን እናመስግን ብለው የመጡ አሉ። ድምፃውያን ናቸው። ቅድም እንዳልሽው በጣም ብዙ የኪነ ጥበብ ሰዎች የፈሩበት ቤት ነው። ሜሪጆች ዛሬም አንቺን እንኳን አደረሰሽ ሊሉ ይኸው ፊት ለፊታችን መጥተዋል። ኖ እስኪን ድምፃቸውን እስማ እንኳን ረሰሽ ልጅነት በሏት እናታቸው ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት ኤከፎርገሽኝ ባንቀልዋ ማታ ውዴ ሲባባ

በጣም ደስ ይላል። የማን ድምጽ ነው? በደንብ ጎቶ የተሰማኝ። ያው መታደል ነው አይደለ? በጣም በጣም እስኪ በዛው እየተዋወቅን ከሴት ጀምራለሁ እ ብቸኛዋ ሴት አሁን ከተቀላቀሉን እንተዋወቅና ለእናታችሁ ያላችሁን ስሜት መልእክት ማስተላለፍ ትችያለሽ። ቆንጆ ድምጽ ነው ያላችሁ፣ ሁላችሁ በጣም ቆንጆ ድምጽ ያላችሁ። ቅድስት እሸቱ ባላለሁ። ሲስተርዬ እንኳን ን ለእናቶች ቀን በሰላም አደረሰሽ። ረጅም ጤና እመኝልሻለሁ በጣም ነው ማከብርሽ፣ በጣም ነው ውድሽ፣ በጣም ደስ ይላል። እንቀጥላ እሺ። ፍራውል ጥለውን ባላለሁኝ። ያው በሜሪጅ ውስጥ በሙዚቃ ስራ ውስጥ ነው እየሰራው ያለሁት። በኪነ ጥበብ ያው ለሲስተርዬ፣ ለሁሉም ለዓለም እናቶች ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አደረሳችሁ። እሺ፣ አመሰግናለሁ። ስሜት አምራት መልካሙ ይባላል። በሜሪጄ የፈርቨር ሙዚቃና ውዝዋዜ ክበብ ውስጥ ለረጅም ጊዜ ስንሰራ የቆየን ያዘው ሜሪጅ ውስጥ እየሰራን ያደግ ልጆች ነን፣ እና ሲስተር ዘቢደር እናታችን በጣም እንወዳታለን። ረጅም ጤና እድሜ ይስጥልን። አለች ቀድሞ ሀሳብ የመጣለት ሰው ከሴት ጀምራለሁ አሁኑ እያሰበች በጣም ደግ፣ በጣም እሩሩ፣ በቃ ፍቅር የሆነች እናት ናት። በጣም ደስ ይላል። የምትጨምሩት ነገር አለ? አዎ እንዴ ሁሉም የራሳቸው ናቸው። ስለ ሲስተር ምንም ምለው ነገር የለም። ማለት የሆነት ትልቅ እናት ነች። እኔ እዛ ቤት ውስጥ ብዙ አመት ቆይቻለሁ። ቢያንስ ከሰባት አመት በላይ ቆይቻለሁ። ሜሪጅ ውስጥ ሙዚቃ ሙዚቃና ወዝዋዜ እየሰሩ እና አርአያ ነች ማለት እችላለሁ ሲስተር ማለት ብዙ ሰዎች ሲመጣ ያለው እዛ በቃ በጣም ብዙ ችግርተኞች እናያለን እና በቃ ሁሉም እዛ መጥተው ቢያንስ ችግራቸው ተቀርፎላቸው ሲሄዱ ማየት ያ ትልቅነት ነው እና ነገስ፣ እኔ ምንድን ነው የማደርገው? ይ ደግሞ እኔም ራሴን እንድፈትሽ ውስጤ እንድጠይቅ ታደርገኛለች እና እኔ ገና የዛኔ ልጅ እያለሁ ስለገባኝ የማየው ነገር በጣም ብዙ ነገር ስለሆነ ወደፊት ደግሞ እግዚአብሔርም እኛን ትልቅ ቦታ ሲያደርሰን የእሷን አርአያ ተከትለን ከእሷ ጎን ወደን ትልቅ ስራ እንሰራለን ብዬ አስባለሁ። እግዚአብሔር ያክብርልን። ያሳካላችሁ። ያው እኔ ብዙ የሚለው ነገር የለኝም። እናት የሚለው ቃል ይገባታል ብዬ አስባለሁ። ብዙ ነው ያልከው እንጂ ድምፃውያን እንደሆኑ ነግረውናል። እድሉ ሳንሰጣቸው ብናልፍ ህዝብ ይታሰብ አንድ ላይ ስለሆነ የሰማነው ትንሽ ትንሽ አጭር አጭር ነገር ድምፃቸውን እንለየው እስኪ። እሺ ከመሃል እንጀምር። ከሆነ ለሴት አዳላሽ እያሉ ነው። የእናቶች ቀን ስለሆነ። ከሰው ቤት እንጀራ ካልጫው መረቁ፣ የእናት ቤት ይጥማል ዘንጋዳው ደረቁ እናት ለምን ትሙት ትኑራ ጎንብሳ የምታሳድግናት በችጋር ተጠብሳ ሆዷን እየራበው እጾማራ ጹሙላ ልጇን ታጎርሳለች ከሆዷ ነጥላ። አወይ ልጅነቴ፣ ነፍስ ያለማወቄ፣ እሷ ስትጨነቅ እኔ መሳለቄ። አመሰግናለሁ። እንኳን ለእናቶች ቀን አደረሰች። አደራ ናደራ እምዬን አደራ እናቴን አደራ አምላክ አትግደለኝ ቁም ነገር ሳልሰራ እምዬን አደራ ጓዳ ጎድጓዳዎን እምዬን እናቴ ደርቆባት ሊማቷን እምዬን እናቴን እምዬን ልጆችን ትላለች እምዬ እናቴን እምዬን ሴት ታጠፍ አንጀቷን እምዬን እናቴን ቤት ሲደምቅ በዓውደ አመቱ፣ ሲጫወት ሲስቅ ጎረቤቱ፣ ስታዝን ምዬ የጠፋት መዞሪያ፣ መሄጃው የጠፋት እንደ እሷ ሳትስቅ አንድም ቀን ሳይደላት አንድም ቀን ሳይደላት፣ እባክ ጌታዬ ሳያልፋት ትግደላት፣ ሳያልፋት ትግደላት፣ እየተሳቀቀች ኑሮ እያባዘናት ኑሮ እያባዘናት

ሁላች ሁላችሁ ነው። ነገር ግን ክብራችሁን ሳትሸራርፉ እንደነሱ እስከ አንድ ነው፣ በጣም ነው የምናመሰግነው፣ እጅግ በጣም ነው የምናመሰግነው። ሁሉም ዓለም ላይ ያሉ እናቶች በሙሉ ክብር ምስጋና ይገባቸዋል። የብዙዎች እናት የሆንሽው ሲስተር ዘቢደር ዘውዴ ደግሞ ዛሬ በመቶ ሀያ ፕላሳችን ከሁሉም እናቶች መርጠን ዛሬ አብረሽን ሆነሽ እናመሰግናለን ብለን እንቻል። በልጆችሽ ሁሉ ደግሞ ፊት እንግዲህ ምስጋና አቅርበናል። እስኪ አሁን ደግሞ አንዲት መልእክት አለችን እና እንደው መከታተል ከቻለን እዚች ቪዲዮ ላይ እንከታተል ሻኪያ እንዴት ነሽ? እንኳን በሰላም ለእናቶች ቀን አደረሰሽ። ከኛም አልፎ ለሌሎች ለብዙዎች የተረፍሽ እናት ነሽ እና በጣም እንወድሻለን፣ በጣም እናከብርሻለን፣ በጣም እንኮራብሻለን። እኛንም አንቺን ልናከብርሽ በዚህ ቀን እናደረሰን እግዚአብሔር በጣም የተመሰገነ ይሁን። እግዚአብሔርም ያንቺን ሁለታ እኛን ትልቅ ደረጃ በማድረስ ከፍሎሻል እና ደስ ይበልሽ። ገና ብዙ የምትሰሪው ስራ አለ። ገና ለስንቶቹ እናት መሆንሽን ትቀጥያለሽ እና ሁላችንም ከጎንሽ ሆነን እንደግፍሻለን። በጣም ነው የምንወድሽ። ማየ እንኳን ለእናቶች ቀን መሰላም አደረሰሽ። ሲበል ግበይን እና ዛሬ እናቶች ቀናማያንዴሽ ናያሽ ልጆች በሰላም በእናቶች ነው ያሉት ልጆቼ። በጣም የሚገርመው የስራዬን የሚያደንቁ እስቲ አንቺ አርፈሽ ስራሽ መስራት አለብሽ ብለው አሜሪካን ሀገር ወስደዋቸው እያስተማሩልኝ ነው ያሉት። ወንዱ ልጄን ናትናኤል ታደለ ይባላል። ተመርቆ አሁን ሶፍትዌር ኢንጂነሪንግ ስራ እየሰራ ይገኛል። በጣም የሚገርመው በሰዓት ሲከፈለው ነው አንድ ልጅ እኔም የአንቺ ሞዴል መከተል አለብኝ ብሎ ስፖንሰር አድርጎ በጣም የሚገርም ነው። ሴቷም ልጅ አሁን በሚቀጥለው ነርሲንግ ትመረቃለች። በትምህርት ቤት ውስጥ እዛም ዩኒቨርስቲ ላይ አልባሳት እያሰባሰቡ ትልቅ ስራ የሚሰሩ የሚያኮሩ ልጆች አሉኝና እንደው በዚህ አጋጣሚ ልጆች እወዳችኋለሁ። ስራዬን አንደርስታንድ እንዳርጋችሁ እንደው አክብራችሁኝ አንድ ቀን ሳይከፋችሁ እንደ እናት ፍቅሬን ሳለገሳችሁ እዚህ ደረጃ ደርሳችኋል ደርሳችኋልና፣ ልጆቼ በጣም ወዳችኋለሁ፣ በጣም አፈቅራችኋለሁ። ከፍ ያለ ደረጃ ድረሱልኝ። ሁላችሁም ልጆቼ ከፍ ያለ ደረጃ ድረሱልኝ። በጣም ወዳችኋለሁ። እኛም በጣም ሻለን። ኑሪ ከዚህ በላይ እድሜና ጤና ይስጥሽ። አሁንም ለተቀሩት ሰዎች በሙሉ ኑሪላቸው፣ ኑሪልን። ማለት ነው የምንወደው። እሺ ልዩ በሚለው ነው የሚሆነ። አረ እኛ እየበላን እየቆረስን እዚሁም

ሁላችሁም እናቶች እንኳን አደረሳችሁ፣ ክብር ይገባችኋል። በጣም ነው የምናመሰግነው ለዚህ ይህንን ለመሰለ ድምጻችሁ፣ ለሰጣችሁን ጊዜ ለነበረን ቆይታ ተመልካቾቻችን፣ ቆይታችን አሁንም ይቀጥላል። ሙዚቃና መልእክቶችን ተከታትለን ተመልሰ እናገኛችኋለን። እንግዶቻችንንም እንሸኛለን። ኬካችንን በዛው በልተን እናገኛችኋለን። በያላችሁበት መልካም ጊዜ ይሁንላችሁ። በዚህ አጋጣሚ ልጆችን በጣም በጣም በጣም ትናንሽ ሆነው ነው እንግዲህ ሜሪጆ የሙዚቃ የጀመሩትና እኚህ ልጆች ምርጥ ልጆች ናቸውና ነገ በአይድል ሾ በዚህም በእናንተ እናንተ ጋር ይገኛሉ፣ ይወዳደራሉ። እስከ ዛሬ የእኛ ልጆች ተወዳድረው ያላሸነፉ የለም ና እናንተ ደግሞ አሸንፋችሁ ትልቅ ደረጃ እንድደርሱልኝ ነው ወዳችኋለሁ። ሟ እኛ መልካም ምኞታችን ነው እንግዲህ እናገኛቸዋለን። ካሸነፊዎቹ ተርታ ብለን እናስባለን።